በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከታወቁ ስመጥር ሊቃውንት አንዱ የነበሩት መልአከ ደብረ ዘይት አለቃ የማነ ብርሃን ሥዩምን የሚዘክር ሥርዓተ ጸሎት ለረጅም ዓመታት ባገለገሉበት በየካ ደብረ ሣህል ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። በጸሎት መርሐ ግብሩ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ መልአከ ሰላም ሥዩም ወልደ ገብርኤል የየካ ደብረ ሣህል ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ የአድባራት አስተዳዳሪዎች ካህናትና ቤተሰቦቻቸው ተገኝተዋል። ታሕሳስ 29 ቀን 1918 ዓ ም በቀድሞ ሸዋ ክፍለ ሀገር አሌልቱ አውራጃ ሩፋ ማርያም ደብር የተወለዱት መልአከ ደብረ ዘይት አለቃ የማነ ብርሃን ሥዩም የቃል ትምህርታቸውን በተወለዱበት ደብር የተማሩ ሲሆን ትምህርታቸውን በመቀጠል በኔባል ገብርኤል ከመምህር ጌታውን ኋላ ብፁዕ አቡነ ጢሞቴዎስ ከተባሉት ድጓና ጾመ ድጓን በሰላሌ አውራጃ ስሬ መድኃኔ ዓለም ከመምህር ጥበቡ ደግሞ ቅኔን መጻሕፍት አዲሳትና ብሉያት ትርጓሜን እንዲሁም በሰሜን ወሎ መቄት ዲዳ ኪዳነ ምሕረት ከመምህር ጌራ ዝማሬና አቋቋምን በሰሜን ወሎ ዋርላ ሰለልኩ ሚካኤል ቤተ ክርስቲያን ከመምህር የኔታ ከበደ የደብረ አድባይ ቅዳሴ ትምህርትን ተምረው በመምህርነት አስመስክረዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም ትምህርታቸውን በመቀጠል በወሎ ደላንታ አምባ የሚካኤል ከመምህር ወልደ ሰንበት የዝማሬ ትምህርታቸውን አጠናክረው ወደ ደቡብ ጎንደር ዙራ አምባ አቡነ አረጋዊ በመሄድ ዝማሬ መዋሥዕትን ተምረው አስመስክረዋል። ትምህርታቸውን በመቀጠልም የአቋቋም ትምህርታቸውን ከመምህር መንገሻ አጠናክረው በደብረ ታቦር የተክሌ አቋቋምን አስመስክረዋል። ከዚያም ወደ ኤንታ ጥበቡ ተመልሰው አቡ ሻህርን ተምረዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም በደቡብ ወሎ ኤልሻማ መድኃኔ ዓለም ወንበር ዘርግተው ካስተማሩ ሊቃውንት መካከል አንዱ ነበሩ። በ1949 ዓ ም በቀዳማዊ አጼ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያና በብፁዕ ቅዱስ አቡነ ባስልዮስ መልካም ፍቃድ በደብረ ዘይት ቅዱስ ሩፋኤል ቤተ ክርስቲያን በመምህርነት፣ ኋላም በአስተዳዳሪነት ተሹመው በመሄድ ደቀ መዛሙርትን አፍርተዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም በብፁዕ ቅዱስ አቡነ ተክለ ሃይማኖት የአውራጃ ቤተ ክህነት ሥራ አስኪያጅ በመሆን አገልግለዋል። በየካ ደብረ ሣህል ቅዱስ ሚካኤልና በማዕደረ ስብዓት ቅድስት ልደታ ለማርያም አብያተ ክርስቲያናትም በአስተዳዳሪነት ሰፊ የልማት ሥራዎችን ሰርተዋል። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመልአከ ደብረ ዘይት አለቃ የማነ ብርሃን ስዩም መታሰቢያ የጸሎት መርሐ ግብር ላይ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳል የሚለውን የዳዊት መዝሙር በመጥቀስ ቃለ ምዕዳን አስተላልፈዋል። በዚህም ቃለ ምዕዳን መልአከ ደብረ ዘይት አለቃ የማነ ብርሃን በዘመናቸው እግዚአብሔርን በሚገባው አገልግለው እንዳለፉ ገልጸዋል። አለቃ የማነ ብርሃን መታሰቢያቸው የሚደረግበት ዕለት ነው። ምንድነው? ከመጽሐፍ ቅዱስ እስመ መምህረ ሕግ ይሁብ በረከተ ወየሐውር መሀይል ውስጥ ኃይል የሕግ በረከት የሕግ መምህር በረከትን ይሰጣል ከኃይልም ወደ ኃይል ይሻገራል ብሎ ልብ አምላክ ዳዊት የተናገረው ነው የምናስተውለው። የተከበሩ ዛሬ አለቃ የማነ ብርሃን ታላቅ የቤተ ክርስቲያናችን እንቁ ነበሩ። የቤተ ክርስቲያናችን አገልጋይ እንደነበሩ ኔ። ክፍልለ ሀገር ሆኜ ታሪካቸውን እሰማ ነበረ። በነበራቸውም ቁርጠኝነት ቤተ ክርስቲያኒቱን ሲጠብቁ ሲያገለግሉ ሲመሩ ሲያስገለግሉ የነበሩ ታላቅ አባታችን ናቸው። መቼም ሞት አይቀርምና አገልግለው ወደ አገለግሉት ወደሚወዱት አምላካቸው ወደ እግዚአብሔር ሂደዋል። እግዚአብሔር አምላካቸውም የክብር ቦታ እንዳሳረፋቸው እናምናለን። ነገር ግን በዛሬ ዕለት ሞታን ይስዕሉ በእንተ ሕያዋን፣ ሕያዋን ይስዕሉ በእንተ ሙታን፣ የሞቱት ስለ ሕያዋን ይጸልያሉ፣ በሕይወት ያሉት ደግሞ ስለ ሙታን ይማልዳሉ የተባለው በመጽሐፍ ዕዝራ በመጽሐፍ ቅዱስ የተቀመጠውን ያንን መመሪያ ለመፈጸም በዛሬ ዕለት ለሰባት ዓመት ሰባተኛ ዓመት ይመስለኛል ልጆቻቸው እጅግ የተወደዱ ለቤተ ክርስቲያን አገልጋይ የሚሆኑትን ልጆቻቸውን ለቤተ ክርስቲያን ሰጥተው ወደ አምላካቸው ሂደዋል። የልጆቻቸው ዛሬ እጅግ በሚደንቅ ሁኔታ ሰባተኛ ዓመታቸውን መታሰቢያ አድርገዋል። ይሄ መታደል ነው፣ ለእሳቸው ትልቅ ረፍት ነው። እሳቸው ቢያርፉ ስማቸው ግን አለ፣ ለዘላለም ታሪካቸው ሲወሳ ይኖራል በእንዲህ ሁኔታ መደረጉ እጅግ በጣም ደስ የሚለው፣ እኛም በዚህ በመሳተፋችን በጣም ደስ ብሎናል። የእሳቸው ታሪክ ቤተ ክርስቲያን ምንጊዜም ስታስታውስ ትኖራለች። እሳቸውም በገነት በአጸደ ነፍስ ሆነው ስለ እኛ ስለ ሀገራችን ይጸልያሉ። የካ ደብረ ሣህል ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ መልአከ ሰላም ሥዩም ወልደ ገብርኤል፣ መልአከ ደብረ ዘይት አለቃ የማነ ብርሃን ሥዩም በዘመናችን ለምንገኝ የመንጋው እረኞች አርአያነታቸው የጎላ ነው ብለዋል። አርአያነታቸው በጣም በምንና በምን እነሱን ደግመን መልሰን አናገኛቸውም። የቤተ ክርስቲያን ሀብቷ እንዲጠበቅላት፣ ሀብቱ እንዲሰፋ፣ እንዲጠበቅ በአግባቡ እንዳይባክን፣ ብክነት እንዳይኖር፣ በአስተዳደር በደል እንዳይኖር፣ ምዕመናን መንፈሳዊ አገልግሎቱን በሚገባ ማግኘት እንዲችሉ፣ ከምንም በላይ የወንጌል አገልግሎት እንዲስፋፋ ቅድም እንዳልኩት የአብነት ትምህርት ቤቱ እና ይሄ ለእኛ መቼውም የቀደሙ አለቆቻችሁን ወይም ደግሞ መሪዎቻችሁን መምህራኖቻችሁን ተመልከቱ የእነሱንም የሥራ ፍሬ የተመለከታችው መልካሙንና በጎውን ነገር አድርጎ የሚል ቅዱስ መጽሐፍ ቃል አለና ለእኛ ምሳሌዎቻችን ናቸው። አርአያዎቻችን ናቸው። ሊቃውንትም ሊቁ መልአከ ደብረ ዘይት አለቃ የማነ ብርሃን ሥዩም ለቤተ ክርስቲያን ዘመናቸውን የሰጡ ደግ አገልጋይ እንደነበሩ መስክረዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ሥዩም የካቲት 27 2010 ዓ ም በ92 ዓመታቸው ነበር ከዚህ ዓለም ድጋም ያረፉት